ሰላም አለይኩም ወራህመቱላ ወበረከቱ ወደ ተመልካቾች እንዲናችሁ ልኝ ከሚከለውላቸው አልሐምዱሊላ ዶችዬ ዛሬ ጅለሽ የመጣሁት የከብሳ ኩድራ አሰራር ነው። ከለሀም ጋር በጣም ቀላል ነው። ትወዱታላችሁም ያስፈልጉን ግብአት መዳረቃቆ የተከተፈ ሽንኩርትና ነጭ ሽንኩርት ዝንጅብር ያስፈልገናል። እነሱን በቪዲዮ ላይ እንደምታዩት እንጠብሳለን። ዘ ይጨምረን በዛን ትንሽ እንደተበሰለለን ስጋችን እንጨምራለን። እንዳልኳችሁ በስጋ ነው የምሰራው። የዛሬ ከብሳ ኩድራ ነው ሰዓት እንደዚህ ከበሰለ በኋላ በትንሽ ሰዓት ቅመም ነው የምንጨምረው። እናንተ ቤታችሁ ያለን ቅመም መጠቀም ይችላላችሁ። እኔ ይሄ ይሄ እናደላችሁ ሊኖራችሁ ላይኖራችሁ ስለሚችል ወዶቼ፣ እኔ በየንዶች ባህራት፣ በርበሬ፣ የተመጨነቅ ሽንኩርት፣ የተፈጨ ቀይ ሽንኩርት፣ ጊዚ ባህራ ፓውደር እኔ ያለውን እንዳቤት ላይ የተጠቀምኩት ሎሚ ተጠቀም ያለው። ከዛን ትንሽ ከበሰል ነው በኋላ ውሃ ነው የምንጨምረው። ያው ማንኛውም ነው ከብሳ ስሰሩት ነው የሚሰራው ማለት ነው። ይሄ ግን ለየት የሚያደርገው ኩድራት ከብሳ ነው የሚሉት ማለት ነው አረቦች ስሙን ለማታውቁት እንደዚህ እያደረጋችሁ ዶቼ እናበስላለን ማለት ነው። የስጋ እስኪበስል ድረስ በዚህ መልኩ ነው። ውሃ ሲያነሰ እየጨመርን እናበስላለን። እዚህጋ ጨውና ክኑር ተጠቃሚ ያለው ሸበክ ተጠቃሚ ያለው እናንተ ካላችሁ መጠቀም ትችላላችሁ። ሸበክ ከሌላችሁ ችግር የለውም። ዶቼ ስጋዬ በዚህ መልኩ በስሎልኛል። አሁን አውጠዋለሁ። ሮዜን ለ ሀያ ደቂቃ ለአስር ደቂቃ ግዴታን መዘፍዘፍ አለበት ጥሩ ሩዝ እንዲወጣላችሁ ማለት ነው። እኔ ሩዝ ኩዌቴ ነው የምጠቀመው። ውዶቼ ውሃ ተጨምርኩኝ በኋላ ሮዜን የዘፈዘፍኩትን ሩዝ ጨምሮ፣ ያለው ግን ውሃ ትንሽ ከፍ ማለት አለበት ከሩዝ ውዶቼ። እንዲህ ሲሆን እያገላበጣችሁ ውሃው መጠጥ ማለት ሲጀምር እሳታችሁን በመካከለኛ አድርጉት። እንዲህ እያደረግን እናበስላለን ማለት ነው ያችቶ ውዶቼ ከዛን እዚህ ጋር መጥበሻ ላይ ዘይት እንጨምርና ቅድም የበሰለውን ስጋ እንጠብሳለን ማለት ነው። ቅድም ስለበሰለ ብዙ መቃጠል የለበትም መጠበስ ብቻ ነው። ስጋ ያያችሁታ፣ በቃ በዚህ ከለር ሲሆን ይበቃዋል። ከዛን እዚህ ጋር ደንበ ሌላ መጥበሻ ድጋሚ ዘይትና ሽንኩርት አርግጬ ትንሽ አበስላለሁ። ከዛን የቀረው ደግሞ ቅድም የነገርኳችሁ አልዋን ኩድራዎቹኝ ናቸው። ፍልፍል ባረጥ ማለት ነው፣ ለማታውቁት እሱን ተጠቅም ያለው ከዛ ከመሆን የተፈጨነ ሽንኩርት እና የተፈጨ ሽንኩርት ተጠቅም ያለው እንዴ ትንሽ አዋህድ ና ሩዝ ነው የምጨምረው ማለት ነው። ከቺ ነው ሩዝም ደርሶ ልኛ እንደምታዩት ነው፣ ፍርፍር ብሏል ሩዝ ጨምሮ አዋህድ አለው። ይህ እንዴት እንደሚያምር ለዚህ ነው ከብሳት ኩድራ ይሉታል አረቦች። በጣም ነው የሚጣፍጠው፣ ማለት ነው ውዶቼ፣ ጀረቡት እንዳያመልጣችሁ ነው የምለው። በጣም ደግሞ ቀላል ነው። እኔ በዚህ መልኩ ለገበታ አቅርቤ ያለ ውዶቼ፣ በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ውዶች፣ ሞክሩት ነው የምላችሁ። የዛሬ ከብሳዬ ኩድራት ይሄን ይመስላል። ስለ ተከታተላችሁ አመሰግናለሁ። ሃሳብ አስተያየት ካላችሁ በኮመንት ላይ ያስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም አዳዲስ ቪዲዮ ስንለቅ እንዲደርሳችሁ ደውሉ መልክቷ ላይ የተጫናችሁ